ሀይ፣ ዛሬ ስምሪ ላይብ ላይብ ገብታ እኮ አንበሳ አንበሳ ስጫት አለኝ። አንበሳዎቹን አወራርኩና ስጫት አልኳት። እናንተ የቱ ሊገለብጥ ነው መሰል ጸጥ አሉ። ላይብ ገብታ አጠሪኝ ነበረ። ወይኔ ላይብ ገብታ እየቆጠራ ነው አልቆጠርም። ሁሌ እንደገባች አይደል እንደ ትናንትን ገብታ ነበር። እንትን አድርጉ በእናታችሁ። እኔ አሁን እች ቤት ምን አላት ምናምን? ቆይ እስኪ ምንድን ነው? እግሬን ያዙኝ እ ያዙል ነው እኔ ድፋን ነው መሰለህ አንቺ አይሰማም እንዴ? አይሰማም እኮ ያው እየተሰማሽ፣ አረን እንደ አይሰማም ትላለች። አረ እባክሽ፣ ልጆቹ ሙይታል ጉድ ሄዷል። ይሰማል በኋላ ተስፋ ቆረጥኩ። የነበረ ለምን ወይን ይሄድ ይ አሁን ጆሮዬ እኮ ሌላ ነው የሚሰማው። የምር ያ ቤት አትይም እንዴ? ሳሙን አልሰማም እንዴ ዝም ብለሽ አውሪኝ። ሂጂበት ትናንትና ተስፋ ቆርጫለሁ በቃ ብዬሽ ነበር። ጭንቀቱ መጣ እኮ ምንም ጭንቀት፣ ምንም ጭንቀት። አንቺ ግን ተሻለሽ በአላህ ሳልጠይቅሽ ማታ እኮ ላይ አልገባሁም። በዛው ተኛው፣ ሂጅ በጣም ትናንትና፣ አሱር ጀምሮ የምር በጣም ነበር ያስጠላኝ። የትናንትና ቀን ሲያስጠላ፣ አሁን ጠዋት አየኋቸው ምንም አያስጠላኝም። ለምን ያስጠላኛል? እባክሽ አየሁ። ትናንትና አሱር ሙዚቃው ሲለቅ ጀምሮ አመመኝ አመመኝ አመመኝ። ከዛ ሲመሽ የጠበኩት የለም። ከዛ በቃ ጉሮሮዬን ምንም ማውጣት እችልም። ሲያደረገኝ ጉሮሮዬን በቃ ዝግት ማውጣት እችልም። ቆስቶ አሁን በዱባይ ስንት ሰዓት ነው? በዱባይ አስራ ሁለት ሰዓት ነው። አስር ጉዳይ አይደል? ወና ለአንድ አስር ጉዳይ ነውቃስብላችሁ ለአንድ ነው አይደለ? ለሰባት እኛ ደግሞ ለስድስት፣ በኢትዮጵያ ደግሞ ለስድስት፣ እኛ ደግሞ ለአስራ አንድ እኛ ዘንድ ደግሞ ለስድስት ነው። እኛ ጋር ደግሞ ለአምስት የኛ የኢትዮጵያ እና የሳኡዲ አንድ አይነት ነው ሰዓቱ። የእኔ ቤሩት ነው። ከኢትዮጵያ እኮ ነበረ ትናንት ተቀየረ። ትናንትና ከት ከትናንት ነው ሰዓቱ ይቀያየራል። እስከ ረመዳን እንዲህ ነው ረመዳን ግማሽ ድረስ የገና ጀምበር የሚባለው ነው መሰለኝ። አሁን እኛ ጋር እራሱ በጊዜ ነው መቅረቢያ እዛን የሚያደርገው 12 ሰዓት ሳይሆን። እና በዚህ አውሪኝ ምን በውስጥ ትቸከችተኛለች። እዚህ አሁን ይሄ ሌላ ናት። እናቴ ዛሬ በጣም ታይኝ እስኪ ብዙ መከረች መከረች፣ ሄደች አሚና ሙዚቃ የሆነ ስሟ ከእነ ቤተሰቧ ምናምን እዛ የምትነትነዋ ናት። እሷም መካሪ የሆነች አልሐምዱሊላህ። ሙዚቃ የማወደው ማታ ምለየዋ ስለ ቁርአን ቅሩ ነው ስለ ሴቶቹ ምናምን

የእህቴ ልጆች ወለየ ናቸው። እኔ ጉራጌ ነኝ። እኔ ስሚ፣ እንዲህ እኮ ነው የሚሉት፣ ባለ ወለየ ነው ማለት ነው። ያኔ የሲስተራው ከዛ እንዲህ ይላሉ ማለት ነው። ትንሿ ጉራጌ ነኝ ትላለች፣ ትልቋ ወለየ ነኝ ትላለች። ይጣላሉ። ወላህ ይጣላሉ ብታይ። እኔ ጉራጌ ነኝ እኔ ወለዬ ነኝ እያሉ ይጣላሉ። እረ ጭንቀቱ መጣ፣ ይጀረዛል እኔ እኮ እያወቅ እያወቅን የምንጨነቀው ነገር እኮ ነው። እሱ ነው ችግር። እያወቅን እንጨነቃለን። በጣም ነው የሚ ሰዓቱ ሲደርስ ሰሜራ ብርድ ነው የሚለቅብሽ ሽንትና ብርድ ይለቅብሻል። የምር እኔ ሱመያ ማለት ነው። እኔ በፊት ነበር አሁን ጓት ምንም ነገር የለም። ምንም በፊት ግን በጣም ነበር የሚጨንቀኝ ልክ ሰዓቱ ሲደርስ ማለት ነው። ይሁን ልቤ ጭንቅ ጭንቅ ይለኝ ነበር። አሁን ምንም እኔ ራሱ ልክ እንደዛ ነበር ተመሩ ማለት ነው አሁን